ማሕደረ ዜና። ትራምፕን ለቅጽበት። ጥቅምት 2024። ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የዩናይትድ ስቴትስ የቀድሞው ፕሬዚደንትናም የሪፐብሊካን ፓርቲ እጩ ፕሬዚደንት፤ መካከለኛው ምስራቅ ውስጥ ሰላም እንዲሰፍን እፈልጋለሁ፣ እውነተኛ ሰላም፣ ይህ ደግሞ ይሆናል በእውነቱ በጣም እርግጠኛ ነኝ። ጥር 205 የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አኩሪ ታሪኬ ሰላም አስፋኝና ሕብረትን ፈጣሪ መሆን ነው። ሰላም አስፋኝና ሕብረት ፈጣሪ ጊዜው አይሮጥም፣ ግን የመሪዎችን የቃልና ድርጊት ተቃርኖ ያጋልጣል። የሰላም አርበኛም የትብብር አንድነት መስራች ነኝ ባዩ ዶናልድ ትራምፕ በቀደም ጦረኝነታቸውን አረጋገጡ። ቅዳሜ ለሁድ አጥቢያ ጥቃቶቹ አስደናቂ ወታደራዊ ድል ናቸው። የኢራን ቁልፍ የኒውክሌር መስሪያ ተቋማት ሙሉ በሙሉና ምንም ሳይቀር ወድሟል። አብራችሁን ቆዩ። የቀድሞው የፍልስጤም ነጻ አውጪ ድርጅት ፒኤልኦ ሊቀመንበር ያሲር አረፋት እስራኤልን በጣሙን መሪዎቿን የአሜሪካ ቀበጥ ብልሹ ልጆች ይሏቸው ነበር አሉ የሰሙ ግን ልጅ ወላጆቹን ያዝ ይሆን የቀድሞዋም የእስራኤል ጠቅላይ ሚኒስትር ጎልዳሚር በ1970ዎቹ በእስራኤል የዩናይትድ ስቴትስ አምባሳደርን ሲያነጋግሩ አሉት የተባለው ግን መልስ ሳይሆን አይቀርም ጎልዳ ሜር የሁለታችንም የእስራኤልም የአሜሪካም ውጭ ጉዳይ ሚኒስትሮች የሁዲዎች ናቸው አሉ። ልዩነቱ ቀጠሉ፣ ዕውቋ ፖለቲከኛ የሰሙ እንደጻፉት የእኛ ውጭ ጉዳይ ሚኒስትር ከእናንተ የተሻለ እንግሊዘኛ መናገሩ ነው አከሉም። ያኔ የእስራኤል ውጭ ጉዳይ ሚኒስትር ደቡብ አፍሪቃ፣ ተወልደው ብሪታንያ አድገው፣ ዕውቅ እስራኤላዊ ፖለቲከኛ የሆኑት አባ ኢባን ነበሩ። የዩናይትድ ስቴትስ አቻቸው ደግሞ ጀርመን ተወልደው አድገው አሜሪካዊ የሆኑት ሄንሪ ኪሲንጀር። ሁለት ስደተኞች። በአምሳ ዓመታት ሂደት ዓለም ብዙ ተለውጣለች። በአረፋት ቋንቋም የእስራኤል መሪዎች ለመቅጣት ወይም በጎልዳሚር አገላለጽ የእስራኤል ፖለቲከኞች ከአሜሪካ አቻዎቻቸው የመብለጣቸው እውነት ግን ዘንድሮም ባሰ እንጂ በርግጥ ቀነሰ ማለት ያሳስታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሰኔ 13 የኢራንን የጦር ጀኔራሎች፣ ፖለቲከኞች፣ ሳይንቲስቶች በየተኙበት ከነ ልጅ ሚስቶቻቸው እንዲገደሉ ኢራን እንድትወድምም ያዘዙት የቴህራንና የዋሽንግተን ዲፕሎማቶች ለስድስተኛ ዙር ውይይት የያዙት ቀጠሮ አንድ ቀን ተኩል ሲቀረው ነበረ። የኢራን አጸፋ፣ ኔትንያሁ አስቀድመው እንዳሰቡት በቀላሉ የሚቋቋሙት እንዳልሆነ ሲታወቅ ግን የአሜሪካ መሪዎችን ጎትተው ከውግ ውጊያው ጨመሩ። ፕሬዚደንት ዶናልድ ትራምፕ ከምረጡኝ ዘመቻቸው እስከ በዓለ ሲመታቸው ድረስ ከፕሬዚደንት ጆርጅ ደብልዩ ቡሽ እስከ ጆ ባይደን የነበሩ የአሜሪካ መሪዎችን በጦረኝነት ሲወቅሱና ሲከሱ ነበረ። ጦርነትን ለማስቆም ቃል ያልገቡበት ጊዜም አልነበረም። ስኬታችን የምንለካው በምናሸንፈው ውጊያ ሳይሆን በምናስቆመው ጦርነት፣ ምናልባትም ጨርሶ ከጦርነት ባለመግባታችን ጭምር ነው። የትራምፕ መስተዳደር የኢራንን የኒውክሌር መርሃ ግብር በሰላም ለማስቆም መደራደሩም ሰውየው ቃላቸውን ገቢር የማድረጋቸው ምልክት መስሎ ነበረ። ይሁንና የእስራኤል መሪዎች ድርድሩን አጨናቅፈው ኢራንን ሲደበድቡ ትራምፕ የመሰለውን ሁሉ አፈርሰው የኢራንን መደብደብ ደገፉ። የኢራን አጸፋ የሐማስ የሕዝቡላህ የሁቲ ወይም የሶሪያ አይነት እንዳልሆነ ሲታወቅ ወይም የጠቅላይ ሚኒስትር ቤንያሚን ኔታንያሁ የአርባ ዘመን ህልም ምኞትን በውርደት እንደሚቀይር ሲታወቅ የኃያሊቱ ሀገር ታላቅ መሪ ከውጊያው ተመሰጉ። ዓላማችን የኢራንን ኒውክሌር የማበልጸግ አቅማን ለማውደምና አሸባሪነትን በመርዳት የዓለም አንደኛ የሆነችውን ሀገር የደቀነችውን የኒውክሊየር ስጋት ለማስወገድ ነው። ትራምፕ ኔትንያሁን ለመደገፍ የአሜሪካ የስለላ ድርጅትን ዘገባን ውሸት አሉት። የዓለም አቶሚክ ተቆጣጣሪ ድርጅት መረጃም ማስጠንቀቂያና ምክርን የአሜሪካ ሕግን ዓለም አቀፍ ስምምነትና ደንብንም አሽቀንጥረው ጣሉት። ከሁሉም በላይ ቃላቸውን አጠፉ። ደጋፊ መራጮቻቸውንም አሳፈሩ። የዋሽንግተን ወኪላችን አበበ ፈለቀ እንደሚለው የትራምፕ እርምጃም ለሌላው አይደለም ለራሳቸውም ግራ ማጋባቱ አይቀርም። ፕሬዚዳንት ትራምፕ በመመረጣቸው ይሄ ሜክ አሜሪካን ግሬት አገን ወይም አሜሪካንን ዳግሞ ታላቅ የማድረግ እንቅስቃሴ ውስጥ ወሳኝ የሚባሉ ደጋፊዎቻቸው አሜሪካ በማያገባት ጉዳይ ውስጥ መግባት የለባትም። ሌሎች ሀገሮች እየተለኳኮሱ የሚፈጥሩት ጦርነት የእኛ ጦርነት አይደለም የሚል አቋም ይዘው እሳቸውም ከዚህ ቀደም የነበሩ ማቆሚያ የሌላቸውን ጦርነቶች እየተቹ በዚሁ እሳቤ ነው ወደ ዋይት ሀውስ የገቡት። እና አሁን የወሰዱት እርምጃ ለራሳቸውም ግራ የሚያጋባ ነው የሚመስለኝ፣ እንኳን ለመራጮቻቸው ዶናልድ ትራምፕ የወሰዱትን እርምጃ ሀያ አምስት በመቶ ብቻ ደጋፊዎቻቸው ናቸው አፕሩቭ የሚያደርጉት። ዘገቦች እንደጠቆሙት የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ከጋዛ እስከ ሰነአ ከደማስቆ እስከ ቤይሩት ለከፈተው ጦርነት ዩናይትድ ስቴትስ 23 ቢሊዮን ዶላር ከስክሳለች። የእስራኤል ጦር ጋዛን ማጥቃት ሲጀምር እርምጃው ሶስት ግቦች እንዳሉት ኔታንያሁ አስታውቀው ነበረ። ሐማስን ማጥፋት፣ ታጋቾችን ማስለቀቅና ጋዛ ለወደፊቱ እስራኤልን እንዳታሰጋ ማድረግ። ደቡባዊ እስራኤል የወረደባት የግድያ እገታ ሽብር ትክክለኛ መንስኤ ዛሬም በግልጽ ምርመር አልተረጋገጠም። ትንሽቱ የፍልስጤሞች ግዛት ጋዛም ከሰዎች መኖሪያነት ወደ ሰዎች ቄራነት ተቀይራለች። የሐማስና የሕዝቡላህ መሪዎች፣ ፖለቲከኞች፣ ታጣቂዎችና ደጋፊዎች ተገድለዋል። ዓመት ከዘጠኝ ወሩ ሐማስ፣ ሕዝቡላህ፣ ሁቲ ጠፍተው ይሆን? ከሐማስ ጋር በተደረገ ድርድር ከተለቀቁት ውጭ ግን የተለቀቀ ታጋች የለም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በተለይ ጋዛ ውስጥ የነፍስ አድን ሠራተኞችን፣ ሰራተኞችን፣ ሐኪሞችን፣ እርዳታ አቀባዮችን፣ ጋዜጠኞችን፣ ሕፃናትን፣ ሴቶችን፣ አቅመ ደካሞችን፣ እርዳታ ጠባቂዎችን ሳይቀር መግደሉን እንዲያቆም የተባበሩት መንግስታት ድርጅት በተደጋጋሚ ጠይቋል። የሰብአዊ መብት ተሟጋቾች ጮኸዋል። የዓለም ፍርድ ቤቶች ወስነዋል። የያገሩ ሕዝብ በአደባባይ ተማጽኗል። ከዩናይትድ ስቴትስ መሪዎች በተሰጣቸው ልዩ ፍቃድና ድጋፍ ውግዘት፣ ጥያቄ፣ ጩኸት ውሳኔውን ውድቅ ያደረጉት የእስራኤል መሪዎች ቴህራንን፣ አሕቫዝን፣ ኻራዥን፣ እስፋሕን፣ ቆምና፣ ሌሎችንም የኢራን ከተማ መንደር መስሪያ ቤቶችን እያጋዩ ነው። የኢራን ሚሳይሎችም ቴልአቪቭ፣ ኢላት፣ ራማትጋን፣ ሪሾሌሲዮን፣ ሃይፋን፣ ኢየሩሳሌምን ሌሎችንም እያነደዱ ነው። የዩናይትድ ስቴትስ ጦር ከእስራኤል ጎን ተሰልፎ ኢራንን ከደበደበ ወዲህ ደግሞ ኢራን የሆርሙዝ ወሽመጥን ለመዝጋት እየዛተች ነው። የሆርሙዝ ወሽመጥ በቀን ሀያ ሚሊዮን በርሚል ነዳጅ ዘይት የሚያልፍበት የባህር መስመር ነው። ኢራን ኢራቅን ጨምሮ መካከለኛው ምስራቅ ውስጥ የሰፈረውን የአሜሪካንን ጦር በቀጥታ ወይም በደጋፊዎቿ በኩል ልታጠቃ ትችላለችም። የትራምፕ አስተዳደር ባለሥልጣናት የኔትንያሁን ልብ ከራሱ በኋላ ብቀላውን ለማስቀረት ሰላም እንፈልጋለን እያሉ ነው። ግን ከዚህ በፊት የገቡትን ቃል ባፈረሱ ማግስት አዲስ የሚገቡትን ቃል የሚያምን ካለ እሱ በርግጥ ጅል ነው። እንደገና አበበ አንተን መሬት ላይ አጋድሜ ከደበደብኩና ደም በደም ካረኩ በኋላ በቃ ከዚህ በኋላ ሰላም እንፍጠር አይነት ጥያቄ ነው የሆነው። ፕሬዚዳንት ትራምፕም መከላከያ ሚኒስቴሩም የጆይንት ቺፍ ኦፍ ስታፉም ምክትል ፕሬዚዳንቱም እኛ ከኢራን ጋር ጦርነት ላይ አይደለንም። ቅሬታችን ከአብላይ አቅሟ ዋጋ ነው። ያንን ደግሞ በሚገባ አጥፈተነዋል። ከዚህ በኋላ ሰላማዊ መንገድ ነው የምንፈልገው የሚል አቋም ነው ያላቸው። የዶናልድ ትራምፕ ዋና ደጋፊ የሚባሉት የአሜሪካ ፖለቲከኞችና የፖለቲካ አቀንቃኞች አበበ ፈለቀ እንዳለው ዩናይትድ ስቴትስ በኔተንያሁ ጦስ ዘላ መግባት አልነበረባትም ባይ ናቸው። ኔተንያሁ በኢራቅም ጦርነት ጊዜ ኢራቅ የሌላትን መሳሪያ አላት ብለው የተናገሩ ከሺ ዘጠኝ መቶ ዘጠና አምስት ጀምሮ አሜሪካንን የእስራኤልን ጦርነት የእስራኤልን ጦስ ሁልጊዜ አሜሪካ እንድትከፍል እነሱ እየሄደው እየተላኮሱ አሜሪካ ዜጎቿ እንዲያልቁ አሜሪካ ኢኮኖሚዋ እንዲቃወስ እነሱ ትክክለኛና ጥሩ የጤና ሄልዝ ኬር የተስተካከለ ኢኮኖሚ እያላቸው አሜሪካውያን በፉድ ስታምፕ ወይም በእርዳታ እና በድጋፍ ኢኮኖሚያቸው ወድቆ የተስተካከለ ሄልዝ ኬር በሌላቸው አሜሪካ ራሷ በእዳ አዘቅት ውስጥ ባለችበት በአሁኑ ወቅት ለእስራኤል የሚደረግ የገንዘብም ሆነ የወታደራዊ ድጋፍ ምክንያቱ ምንድን ነው? የሚል መሰረታዊ ጥያቄ አንስተዋል። የቀድሞ የዶናልድ ትራምፕ የጸጥታ አማካሪ ጆን ቦልተን በአንድ ወቅት የዓለም ማህበረሰብ የሚባል ነገር የለም። ያለችው አንድ ልዕለ ኃያል ሀገር ናት ዩናይትድ ስቴትስ። ብለው ነበር። በእርግጥ አላበሉም። ዓለም የጋራ ማሕበር፣ ፍርድ ቤት፣ ሕግ ደንብ፣ ስምምነት የሚኖራት ለአሜሪካና ለእስራኤል እስከጠቀመ ድረስ ብቻ ነው። ባይሆን ኖሮ እስራኤል የኒኩሌር ቦምብ መታጠቋ የአደባባይ ምስጢር በሆነበት በዚህ ዘመን ኢራን ሰላማዊ ያለችው የኒኩሌር መርሃ ግብር መገንባቷ የሚያስወነጅልበት ምክንያት በርግጥ በምክንያት ለሚያምኑ ግራ አጋቢ ነው። ሩሲያ ዩክሬንን መውረሯ ከተወገዘ፣ በማዕቀብ ካስቀጣም፣ እስራኤልና አሜሪካ ሊባኖስን፣ የመንን፣ ሶሪያን፣ አሁን ደግሞ ኢራንን መደብደባቸው፣ ታጣቂዎችን ከታማሚዎች ሳይለዩ መግደላቸው የማያስወግዝ፣ የማያስጠይቅ፣ የማያስጠቃበት ምክንያት በርግጥ ሊኖር አይችልም። ነገ ቻይናም ታይዋንን ወይም ጃፓንን፣ ሰሜን ኮሪያም ደቡብ ኮሪያን ቢወሩ ዓለም አቀፍ ሕግን አፈረሱ ይባል ይሆን? የቴህራን ገዢዎች ለሚደርስባቸው ጥቃት አጸፋ ከመሰንዘር ባለፍ እስካሁን ውጊያ ለመጀመር ወይም ለማባባስ የፈለጉ ወይም የቻሉ አይመስሉም። የኢራኖች ፍርሃት ብልጠት ይሁን ስልታዊ እርምጃ የዋሽንግተን ኢየሩሳሌምን መሪዎች እብሪት እያጋለጠ የአውሮጶችን ሽባነት ግሃድ እያወጣ ምናልባትም ሩሲያ፣ ቻይና፣ ሰሜን ኮሪያ፣ ፓኪስታን፣ ቱርክና መሰል ሀገራትን ከጎኗ ሊያሰልፍ ይችላል። ዓለም ግን አሁንም የጉልበተኞች ናት። ነጋሽ መሐመድ ነኝ። ቸር ያሰማን።